ብርሃን ነበር። ምክንያቱም የነሱን ህይወት ማየት ጀመርትን። በዩትዩብ ላይ ገብቼ ራሴ የለቀቁትን ቪዲዮ ሁለተኛ ደግሜ ያለይም ነበር ስለዋይት እየነገር ከዛ ዩትዩብ ላይ ብዙ ግርግር ተፈጠረ። በነሱ በሱና በሷ መሃል አልዋሻችሁም፣ ሲለያዩ ሲጣሉ ደስ ብሎኛል። ከተተለያዩ የሚለውን አየህ፣ ሰሞኑን የመጨረሻ ጊዜ አላለ፣ እኛ ቤት ከፍት ነው አለ። እኔ በምወዳቸው ሰዎች መለያየታችሁ ለእነሱ አላህ መንገድ ነው ይከፈታል። ምናልባት እሱ ከሷ በመለያየቱ ተከፍሶ ሊሆን ይችላል። እኔን ክፍት ይበለኝ። ግን እኔ ደስ ብሎኝ በቃ አሁን ይህም ቪዲዮ ልሰራ የተገደልኩበት ነገር ቢኖር የእሷና የእሱ መለያየት ሳይ እና የመጨረሻችን እንደሆነ ሲገባኝ ነው። እኔ ከሱ ጎን ሆን ፈልጋል እሱን ከፍት ሞ በቃ አሁን ይህም ቪዲዮ ልሰራ የተገደልኩበት ነገር ቢኖር የእሷና የሱን መለያየት ሳይ እና የመጨረሻችን እንደሆነ ሲገባኝ ነው። እኔ ከሱ ጎን ሆን ፈልጋል እሱን ከፍት ሞየት አልፈልግም። ወላይ እኔ ከእሱ ከሱ ጎንች አሞን ነው የምፈልገው። በጣም ነው የወደድኩት። እኔ ለወንድ ልጅ ጌታዬን ተንበርክኬ ጠይቀው አላውቅም፣ ግን እሷን አንበረከቀኝ። ጠርቶ አልተላከፈኝ፣ አላወራኝ፣ አያቀኝ፣ እኔ ባወቅኩት ብቻ። ግን እንዴት ነው እኔ ፈርጄ ይሆን እንደ ጌታ ማለት እንዲህ ሰው በሶሻል ሚዲያ ባየ ብቻ እንደዚህ ይሆናል። ደምን የሚናፈቅ ነገር ነው። ፈለቀ ነው የሚናፈቅ እና ሁላችሁ ቤተሰቦች ይህም ቪዲዮ ወደሱ አድርሱልኝ፣ ሼር ያደረጋችሁ፣ በቃ እኔ እሱም ማግኘት እፈልጋለሁ። ወደ እሱ ብቻ አድርሱልኝ፣ በቃ እኔ የምወደው ለሱ ጥሩ ስሜት የተሰማኝ ለሱ ልቤ ልቤ ጋ የፍቅር ቦታ የሰጠውትን ሰው ለዛሬ ልቤ እንደዚህ ቆዝሞ ወደ እናንተ ጋር የመጣበትን ቀን የመጣውበትን ሰው ለዛ ሰው ሁላችሁም ሁላችሁም ሼር ያድርጉለት እንደምወደው ለእሱ ትልቅ ቦታ እንዳለኝ እሱን እያሰብኩኝ የእሱን ህይወት እንዳልበጠበጥ በማለት ታግሽንደቆዩንዳቀ ቦታ አሁን እኔ ላውራ ማለት ነው። እንዴት ናችሁ ጋይዝ? ሰላም አለይኩም አረፍላሁ ሰላም ሰላም ሰላም ነገር ጥሩ

በለው በለው በለው ይሄንን ፍሩልኝ በዝርዝር መቀጨት። ኢክራምን ጥሩልኝ፣ ጋይዝ ኢክራምን ጥሩልኝ። ኢንቦክስ አድርጌላታለሁ ግን ያው ምናልባት ስለሚበዛበት አትመልስም። ኢክራምን ጥሩልኝ ከነባሏ ማለት ነው። ከነባሏ በቃ እኛ ልናጋባቸው ሽሩን ጉድ እያልን እሷ ደግሞ ዝም መታ መሻክል ትፈጥራለች እንደ አራ ጉዴ፣ የፈላ አራ ጉዴ ፈላ። ገና ገና ብዙ ነገር ነው የምናየው። እናንተ ገና፣ ወይኔ ሴት ድፍረት እናንተ! ቆይ እኔ እሷን ስሰማ እንዴት ውሃ እንዲሆንኩኝ፣ ወላሂ አዜም በጣም ነው ሊነገኩት። ዲሞ ሸራ አርጓታል እሱ ማለት ነው። ጉድበል ጎንደሪ ብሎር እሱን ሸራ አድርጓታል። ምናቱም ጉድ በል ጎንደሪ። ገና ብዙ ነገር ነው የምንሰማ፣ ብዙ ጉድ ማለት ነው። ወይኔ እንግዲህ እንዴ የትናንትና ቪዲዮአችሁ የመጨረሻ እንደሆነ ገብቶኛል። አላቀህም፣ ተላክፈህኝም አታቅም፣ የትም አንገናኝም፣ አንተዋወቅም። እና ታዲያ እሱ ልንድራቸው ሊጋቡ ሽርን ጉድ ባሉ ወቅት ገና ፕራንክ ተደራረጉ ብለሽ እንዲህ ዝታያለሽ። አረፍረት እኔ መቼም እሷ ለተናገረችው ጋይዘን ያፈርኩኝ ምር ወይኔ የሶሻል ሚዲያ እኮ አይናውጣ ያደርጋል። መገኒ መገኒ እኔ ግን ተረድቻታለሁ፣ በትንሹ በትንሹ ብቻ የኔ ከሚወደው አረ፣ ደግሞ ሰሞኑን የምር ውጭ ህጀ ነበረ ጉንፋን ይዞኛል። እኔ አዲስ እየሆነብኝ ነው መሰል ባይዘው ወይ እና ምንድነው የተረዳኋት መሰላችሁ ከማይወዱት ሰው ጋር ከማልወደው ሰው ጋር ከምኖር ከማልወደው ሰው ጋር እየኖርኩ እየተቃጠልኩ ባየሁት ቁጥር እየተናደርኩ፣ ተምኖር ከሚወዴ ሰው ጋራ እሱ እንዳረገብ ቢያረግኝ ዘው እኖራለሁ አይነት ንግግር በቃ እንደዚህ ኖርማሊ እኔ ኦልሬዲ ብለዋለች እኮ። ያን እንደዚ ብላለች እና በእርግጣው የሚወዱት ጋር መኖርና ማቶጁ ጋር መኖር የተለያየ ነው። ልክ ነው። ኦኬ ግን ወላሂ ለአት ይሄ ነገር አረ ተይታ ተሳሳት። በሰው ህይወት ገባሽ ማለት እኮ ነው። እነሱ እኮ አሁን መጨረሻ ንግግራቸው ላይ እንደገና ደግሞ ውሳኔ ላይ ደርሰዋል። እንደገና እነዚህ ልጆች ደግሞ እውነት ለመናገር ትናንት ተትናንት ወዲያ የተገናኙ አይደሉም። ስንት ጊዜ በስራ በቲክቶክ ስራ መከራ ሳልፈዋል አብረው እየተጣሉ ምንም እያሉም ደግሞ እየተገናኙ ልክ እንዴትና እንዲ ወንድም እንዲ ጓደኛም ቀጥለው አሁን ወደ ትዳር ለመዞር ወደ ትዳር ሊያደርጉት መጨረሻ ላይ ናቸው እና ትናንትና የተሰራው ቪዲዮ እውነት ለመናገር አብዛሃኛው ኮሜንታተርም እንደዚሁ ያኔ እንትን ምንድ ነው። መጨረሻ ላይ ያደረገችው ፕራንክ ነው፣ የደስታ ፕራንክ ነው። እንግዲህ በቃ እንቢ ብሏል ፋዘር፣ አይሆንም ብሏል አይነት ንግግር ምናምን፣ እንዲ እኛ ፋራድ የለን እስከዚህ ድረስ ፕራንክ እኮ ነው። እና ጓደኞቹ ደግሞ እንደዚሁ ኔ ና ጉድህን ስማ ብለው እንደዚህ ዝሸር ሲያደርጉ ነው እንዴ። እኔ ግን የደነገቅኩ ሳደነገግጥ እኔ ያልኩ እስከሚመስለኝ ድረስ ቆይኔ፣ ምኑኘ ነው። የምር በሰው ህይወት አትግቡ ሴቶች። ተአምር እኮ ነው የምር፣ ተአምር ነው። አሁን ኢክራምን ጥሩልኝ፣ ጉዷን ትስማ። አረፋኪ እንዲች ናት እና ዝህም ደረሰች እናረፈችው። ሲጀመር ልጆቹ ያው ነገራቱን እያስተካከሉ ነው እንጂ አልተጣሉም። የኔት አልተጣሉም። ለአንቺ መስሎች ሊሆን ይችላል እንጂ አልተጣሉም። እናም ደግሞ ይቶብ ያው ፍራንክ ይወዳል እንደምታየው፣ ፍራንክ ስለሚወድ አንዳንድ ፍራንክ ጣል እያደረጉ በውስጥ ስራቸውን እያስተካከሉ ነው እንጂ ተጣልተው አይደለም። ለአንዴና ለመጨረሻ ጊዜ ማለትስ፣ ማንስ ነገራት? እኛንም አልነገረን፣ ግን እንዴት ተስተካከለ ነው ነገሩ የሚያሳየው ማለት ነው። እንዴ ዝህን ያህል ታራኩ አይደለንም፣ እናውቃለን። ፈጣሪ ሆይ ትዕግስቱን ስጠኝ። ምን ጉድ ነው ደግሞ ጌታ፣ ይገርማል። በጣም ነው የሚገርመው። ግን እኔ እንዴት ለምን እንደገረመኝ አላውቅም፣ ብቻ አላውቅም። ጋይዝ ማነው ኢክራምና በእርግጥ ተጣልተው ነበር። እዚህ እዚህ ቦታም ደርሰዋል። እንዲሁም ደግሞ ወደ ሶሻል ሚዲያ እውነቱ ህይወትም አውጥተውታል። ግን ደግሞ ሰው ይጣላል ይታረቃል፣ አደለ ደግሞ አረ፣ ይገርመል። አረ ገረመኝ። ላህላዝም ጉድ ጉድ ጉድ ጉድ እውነትም ጉድበል ጎንደሪ ደግሞ አንዳንድ ኮሜንቶች ሳይ ማለት ነው ተረዳት የምትሉ ሰዎች እንዴት ነው የሚረዳት? አረጋይ ዝንድ ያረጋጉት እንጂ እንዴው ደም እንዲ ነው። ግን የሚገርማቸው ነገር እኔ ሳቄ እየመጣብኝ ነው። ቪዲዮ እየተቋረጠ ያለው ማለት ነው ለምን እንደሆነ አላውቅም። አሳከኝ መገን እኔ ወግድን እንኩ መቼም እኔ ማለትም አፍቅሬ እንትና አይለኝም እኮ አይደርስብኝም እኔ ወጥ ነኝ እኮ። እኔ ማሻአላህ ምን አጀጃለኝ እናቴ ሆይ! ጉጅ ግን በነገራችን ላይ ማለት እኔ ደግሞ የመጣችሁ ለቁም ነገር መስሎኝ ነበረ። ማለት ርእሱን ሳይ የሆነ አላ አይደለም በልዴቴ ቀን ሚስጥር ልነግራችሁ ነው አለች። ዲሙ ሲጀመር ሙስሊም ልዴት አለው እንደ? የለውም እኮ ጋይስ፣ ልዴት እኮ አይከበርም በሙስሊም ሀራም ነው። በዚሁ አጋጣሚ አድርሱላት እስቲ ንገሯት፣ በኮሜንትም ቢሆን ንገሯት፣ ልዴት አይከበርም በሏት። ምስጢር ስትል ደግሞ ምናልባት ኒካ ልታስር ነው፣ ምናልባትም ደግሞ አውርታ የማታውቀው ነገር ነው ምናምን የሆነ ደግሞ ወይም ተበድላ ነው። ድጋሚ ልበል ተዛም ተዛም ጋር ስትገናኝ ስለማያት ምናልባት ደግሞ አንዱ በድሏት ይሆን፣ ምን ልትል ይሆን ነበር ያልኩት። አዝኜላት ማለት ነው ነው ምክንያቱም ሰው ተዛም ተዛም ጋር ከተገናኘ በየጊዜው አስቸጋሪ ነው የሚሆነው። ያው መቀያ የሚመጣል መጣላት ምናምን አይነት ነገር። ድጋሜ ደግሞ ምን በደሏት? አይ ቲንክ አሁን የእሷ እኮ መጀመሪያም ቢሆን በዴት አይደለም። ሴት ልጅ ያኔ ኢትዮጵያ ውስጥ ደግሞ እንደ ባህል ነው ያለ እድሜ ጋር ብቻ የሚዳረው ማለት ነው። ማንም ሰው እንደ እሷ ሆኖ እኮ አግብቷል ጋይዝ እኔ ለምን እንዴት ተካበደላት አላቅም። እኔ ሀቂቃ እውነት ለመናገር የተካበደው ደግሞ ትልልቅ ሰዎች ስለተዳረች ካልሆነ በስተቀር ማንም ሰው በ12 ዓመት፣ በ13 ዓመት፣ በ14 ዓመት አለ እንደምንዳረው ምንድን ነው የዚህን ያህል እና እኔ ከምትሰራው አብሯት አንዱ ከምትሰራው ሰው ጋራ እንደው ፍቅር ይዟት አይ ማን ነው ኒካስራ ነው። በቃ እንደዚ ፏ ፍሽ ብላ ስትመጣ ጊዜ በቃ ዛሬማ የሆነ ነገር አለ ነበር የመሰለኝ ማለት ነው። እኔ ደግሞ ኤክራም ዘንድ መጥታ ፊት ጥትታለች ብዬኔ ምናስም በምንም ትዝም አላለኝ። እኔ እኮ በቃ ፎኑን ከፍቼ ነው ያዳመኳት። ጋይዝ ምን ልትል ነው እንደ አረበናትሽ ጨርሽን እንዴ አፍርጭው መጨረሻ ላይ ኢሳም ስትል ፈጣሪሁ፣ ርዕሱን ሳይ ደግሞ ተሆነ ታምኒል ምናምን ነገር ስ ምንድነ ይችልች ምን አስባ ነው ደግሞ ሰሞኑን የሆነ የተላከ የተፖሰተ ፎቶ አለ ነበር። አረ እንዲው ጉድ ሰራሽ እኮ ኢክራም፣ ይሄ የሰሞኑ ፎቶ ማለት ነው። በጣም እንትን ብሏል ማለት ነው። ያው እንግዲህ እንዲያትቀሚ የኔህት፣ አዎ ሴቱ ባልመቀማት ይዟል ማለት ነው። መገንኒ ጣሪሆ እንዲው ሴቶች እያይ እንዲያይ፣ የመበላሽ የቶላ የተበላሽ ነው የምሬ ነው። ተበላሽን ማለት ነው። ጉድ ነው ጉድ። አለ አንድ እኮ ነው። ወይኔም ጉምድ ያለ ቢጨንቀው ማለት እኮ ነው። እሱ ያለው ጉድ ነው። ወይኔም ጉምድ ያለ ጉምዱን አሳይቶ ደብቆ በነበረበት እዛው እንዳይደብቅ ጎድ ጎድ ጎድ እኔ መቼም እን ይሆናል፣ አይደለ? የእውነት እስከሚመስለኝ ድረስ ገርሞኝ አላበቃ ብሏል እስካሁን ገርሞኝ ማለት ነው። ለምንድን ነው እስቲ እናንተስ ምን አላችሁ ጋይዝ? አንዳንዶቻችሁማ እኮ ያው የእነሱ አይነት ቢጤ ሰዎች ማለት ነው፣ እንደዚህ አይነት ድፍር አድርገው እንደዚህ የሚሆንን ሳይሆን የማይሆን ነገር የሚናገሩ ሰዎች ተረዲያት የምትሉም ሰዎች አላችሁ እኮ። ኧረ ተው እንጂ ጋይዝ ኢክራም እና ኢሳም መለየት የለባቸውም። ያገባሉ፣ በቃ አሁን ሰርግ እንበላለን፣ ልንደራቸው ጉድ ጉድ እያልን ነው። ስለዚህ ተው፣ አንቺም ደግሞ አላህ ይርዳሽ፣ አላህ ይስጥሽ፣ አላህ የምትወጂውን ይስጥሽ ማለት ነው። ቆንጆ እንግዲህ አላህ ይሁንሽ፣ ሌላ ምንም ማለት አንችልም። አይ ተነሱማ፣ ውረጅ። ታይ ታይ ታይ